ሰበር ዜና ሰበር ዜና! ሰላም ጤና ያስጥልን። እንደምን አላችሁ? በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናቸው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። በያላችሁበት ሰላም ፍቅር፣ ጤና አመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን፣ ሁላችንም በየሃይማኖታችን እንጸልይ ያልኩኝ። እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የዶር ምኩታ መፈጫን ቤተሰብ ዘንድ በአክብሮት እየጋበዝኩ እንግዲህ ዛሬ በነገራችን ላይ ፋንድሽ በጣም ናፍቃኝ ባይኔ ውል ውል ውል ውል ብላ ብይ ነበረ የኔ ልዕልት የኔ ቆንጆ ማለት ነው። እንግዲህ በአብርሽ ቤት ከች ከች ከች ብለውልናል፣ ከመሸ ማለት ነው። ነገ ደግሞ በፍቅር ቤት በጣም ትልቅ ሰርፕራይዝ የሚሆን ነገር ጠብቁ ማለት ነው። በጎችዬ በጎችዬ፣ እንግዲህ የተቃጠላችሁም ቢሆን ፍቅርና ሩታ አብርሻ የለያዩም፣ አብረው ነው የሚሰሩት። ከዚህም በኋላ ይቀጥላሉ ሽፋይዳ እንግዲህ እናንተ ያው መንጨርጨራችሁ ነው። ከእናንተ ህይወት እነሱን አስወጡ። ዳን የይወጣም ጌጣጣም ይልስራው ይቀጥላል። ስራው ይቀጥላል። በሌላ በአዲስ ነገር ይመለሳሉ ማለት ነው። ማለት ነው ምንም ማድረግ አይቻልም። ኢት ኢስ ቢዝነስ ስራ ነው፣ ስራ ነው። እንደ እናንተ እነሱ ስራ ፈታ አይደሉም። እናንተም ነገሩ እየተጠገራችሁ ነው። ሽንት ቤት እየፈገፈጋችሁ የምትልቁት ነገር ነው እንጂ የሚገርመኝ መስራታችሁ አይደለም የሚያናድድ ማለት ነው። እና እንግዲህ ዛሬ በነገራችን ላይ ተዋናይ ጋሽዬ የረዳት ተዋናይ ነው። የሆነ የገቡትኝ ያልታሰበ ቪዲዮ ነው እየተሰራ የነበረው ከጋሽዬ ጋር አንድ ሁለት ሶስት ቪዲዮዎች ቪዲዮን ትንሽ ለማራዘም የተደረገ ነገር ነው እንጂ የሚያበቃው በፍቅር ነበረ ማለት ነው። ነገር ግን ያው ትንሽ አንደኛ መተራመስ አለባቸው፣ ሁለተኛ በመሀል ተከታታይ ድራማ ስላልሆነ በማነው በአንድ ቻናል የሚለቀቅ ነገር ስላልነበረ ሁሉም ቤት ስለሚለቀቅ አይዲያ ሲመጣ ሲመጣ ማስገባት ስለሚቻል፣ በቃ ያው ትክክለኛ ድራማ ተብሎ መሰራቱ አለመሰራቱ የጠቀማቸው ለዚህ ነው። ደስ ያላቸውና በመሀል መግባት አለበት ብሎ ያሰቡትን ነገር ማስገባት ይችላሉ። አሁን ልክ እንደ አፍላ ፍቅር ተካታታይ ድራማ ቢሆን አንደኛ የሚለቀቀው በአንድ አካውንት ነው፣ ሁለተኛ ደግሞ ሰቡ የሚጠብቀው ክፍል አለገባችሁ አሁን ግን ይሄኛው ግን በዛም በዚህም በዛም በዚህም ሁሉም ሰው ተጠቃሚ ነው ማለት ነው። ስለዚህ ጋሽዬ ተዋናይ ጋሽዬ የገቡት ያልታሰበ ቪዲዮ ነው። እርቁም ምኑም ምኑ ምኑም በፍቅር ነበረ የሚያበቃው ማለት ነው። ግን ደግሞ እንግዲህ በመሃል የመጣላቸው አይዲያ ስለነበረ ፍቅርዬም ትንሽ ያው በበጎቹ ዘንድ የተለያዩ ጥላቻዎችን ቢደርስባት እንደምታዩት እንግዲህ የካናዳ ጉዞ የህልም ጉዞ እንጂ የእውነት ጉዞ እንዳልሆነ አስረግጬ እነግራችኋለሁ ማለት ነው። ያው ፋንዲሾች ታውቃላችሁ፣ ካናዳ የሚባል ነገር የለም። በጎቹ ግን ስለማያውቁ አስረግጬ እንድነግራቸው ፈልጌ ነው ዛሬ ማለት ነው። እና የድራማው ድምቀት ነው እንጂ ካናዳ ማፊ፣ ካናዳ ማፊ ጉዞ ገባችሁ። ለማንኛውም እንደ በጎቹ አቀባበል እንዳይምራቸው ተቀበሉ፣ ችግር የለውም። ፍቅርዬ ያው ልጃችሁን አስቀርታላችሁ፣ አታላዝኑ ከዚህ በኋላ ማለት ነው። ነገር ግን ከዚህ በኋላ ከነሱ ጋር አትስሩ የምትሉት ነገር ኤክስ ነው በእነሱ ዘንድ ማለት ነው። ሌላ አይዲያ ይፈጠራል። ዝም ብላችሁ ጠብቁ። ለማንኛውም እኔ ፍጻሜው በጣም ከዚህ በላይ ነበር የጠበኩት። ለነገሩ ገና ሆኖም እኳ አልተፈጸምም አሁን ነገ በፍቅዬ ቤት ሩታ በትራስ ትመታዋለች። ሰርፕራይዝ ይደረጋል። ማድሪሹ ማድሪሹ። እኔ አሁን እንዴ ለምን ብዬ ነው ነግራችሁ? እንዴ ነገ ጠብቁ። ለምንድን ነው መዘከዝክላችሁ ለእናንተ? እንዴ ሆዳችሁን እየቆረጣችሁ ሆዳችሁ እየተላወሰ መቆየት አለባችሁ። ግን እናንተ ትናንሽ ዩቲዩበሮች ኖሬሙ ልጮች ምንድን ነው የሚወጣን አሁን? እኛ ምንድን ነው የምንሰራው ከዚህ በኋላ? ለምንድን ነው ድራማ እንደዚህ ባጭሩ የቀጫችሁ? እንኳን ተቋጨ እንኳን እንኳን ተቋጨ። የምር ፍቅርዬ፣ የኔ ልጅ፣ የኔ እናት፣ ትንሿ እህቴ ደግሞ ዛሬ ያለቀሰችው በእናንተ በበጎቹ ነው። ገባችሁ? በጎቹ ዝም ብላችሁ ሰውን ለመጣል የምታደረጉት ጥረት ጉድጓድን አርቅ ሀት ትቆፍራት የሚገባበት አይታወቅምና ነው። በደካማ ጎኗ እየገባችሁ አባቷን እየዘቀዘቃችሁ ፍቅር የነሳ ብራት አለው ብላችሁ እንዳትሳሳቱ። አዎ እንደ ሰው ታለቅሳለች፣ እንደ ሰው ታዝናለች፣ ግድ ነው። አንጀቱ የማይችል ሰው መቼም እንኳን ወላጅ አባቱን ቀርቶ የሌላ ሰው እናትና አባት ሲዘቀዘቅ አይኗ ማየት አይችልም። እኔ በበኩል አሁን ሩታን ነቃፊ ቡድን ነኝ ሳ ግን ሩታን እንደፈለጋችሁ ብታደርጓት ችግር የለብኝም። እናትና አባቷን ግን ብዘቀዘቁ አልፈቅድም፣ ደስ አይለኝም። ገባችሁ የማንኛውም ወላጅ እናት፣ ህሊና ያለው ስብእና ያለው ሰው ወላጅ እናትን አይዘቀዝቅም በፍጹም ማለት ነው። በጣም ትልቅ ስህተት ነው። ከእኛም የምትሆኑ ከነሱም ተመልካች የምትሆኑ ወላጅ እናትን የምትዘቀዝቁ ልጆች ወደ ህሊናችሁ ብትመለሱ መልካም ነው። ከእናትም አልፋችሁ የሞተ ሰው የሞተ ሰው የፍቅርዬን አባት እያመጣችሁ እየዘቀዘቃችሁ ፍቅርዬን ዛሬ ያስለቀሳችኋት እናንተ ናችሁ ማለት ነው። ምኑም አይደለም እሷን ያስለቀሳት ግን እንዳስለቀሳችኋት፣ ያስለቀሳችሁ በእውነት ምንም አልላችሁ። መቼን ትንሽዬ ልጅ እንደዚህ ለመኮርኮም ለማቆርቆዝ፣ በዛ በዚህ በጣም ብዙ ምጥሩ ብዙ ነገር በውስጥ ብዙ ነገር የምትሏት መቼም አይሳካላችሁ፣ መቼም ማለት ነው። ፍቅርዬ መቼም አትወድቅ። ዛሬም፣ ነገም፣ ትናንትም ወደፊትም የማያንቀላፉ አምላክ ነው ከእሷ ጋር ያለው ከፊት ከኋላ እየቆመ ይታገልላታል። ምንም ማድረግ አይቻልም። እና በተሻላችሁ መጠን ግን ወደ ራሳችሁ ቤት ትመለሱ ማለት ሕሊናችሁ እንዴት ፈቅዶላችሁ ነው ይህን የምታደርጉት? የሞተን ሰው አምጥታችሁ በመዘግዘግ ምንድን ነው የሚያስደስታችሁ? ቲክቶክ ላይ የበዛችሁ እብዶች ወደ ራሳችሁ ተመለሱ፣ ተመለሱ፣ ኢትዮጵያ ግቡ። በቃ ጸበል ሂዱ፣ ጸበል ተጠመቁ እንዴ! ወደ የእምነታችሁ ሂዱ፣ ጸልዩ። ምን ነው አበዳችሁ? እናንተ መዳም ሩዝ ውስጥ

ከዛ በኋላ ትቸዋለሁ፣ ትይዋለሽ አለች ፍቅርዬ። ገና ከዚህ በኋላ በጣም ደሳስ ደሳስ የሚሉ ቪዲዮዎችን ትጠብቁ፣ ዝም ብላችሁ እዩ ማለት ነው። ብዙ ነገር ከዚህ በኋላ ማለት ነው። ለምን በቃ ከዚህ በኋላ አብሮ ነው የሚሰሩት። ምንም እየመረራችሁ የምትት ነገር ነው። በቃ ተባብረው እስከሰሩ ድረስ ማንም ማንንም አይጥልም። በቃ አለቀ። ገንዘብ ነው ጨዋታው። ካልተመቻቸው ደግሞ ይለያያሉ። ምን ችግር አለው? እንደተገናኙ ይለያያሉ። ግን በመሀል የምትቀሩት አውኪዎቹ ናችሁ። አጨብጫቢ ነኝ አጨብጫቢ የምትቀሩት ማለት ነው። ዛሬም እኮ ደግሞ ኮሜንት ላይ ገብታችሁ ታጨበጭባላችሁ እኮ ውጭላቸው። ከህይወታቸው ከዚህ በኋላ ከህይወታቸው ሰው አታስገቡ። ወይኔ በጎቹዬ፣ እነሱ እኮ መቼም አልተጠሩም። ሩታና አብርሽም አንድ ቤት ነበሩ። ፍቅርዬና በየቀኑ ይገናኛሉ

ሰው እንዴት ያገሩ ልጅ ሰው እንዴት የአካባቢው ልጅ ብዙ ነገር የሚያቀውን ያግዛል። እንደዚህ አድርጊ ብሎ መስመር ይመራል። ደግሞ እናንተ እድሜ እድሜ ጠገብ ናችሁ፣ እድሜ ጠገቦች። ስለዚህ ፍቅርዬ ታናሻችሁ ናት። እንደው ብታጠፋ እንኳን ቀርባችሁ መቆንጠጥ ስትችሉ ብዙ ብዙ ነገር ስትሏት የነበራችሁ በጣም ነው ማዝ ነው። በጣም ማለት ነው እንግዲህ ፈሩ ፈሩ። እነሱም ው እየሰሩ ፈካፈካ እያሉ ይመጣሉ። እናንተም ታፍራላችሁ፣ ምንም ማድረግ አይቻልም። እናንተ ዛሬ ግን አብርሽ በጣም ጠቆ የድሮ ከለሩ መጥቷል እኮ። በሰላም ነው። ዛሬ ካሜራ ፍሊተር የለውም መሰለኝ። ድሮ መጀመሪያ ከፍቅር ጋር ሲመጡ ምን እንደሚመስሉ ሳስባቸው ፍቅርዬ ናት ኩል። ከመጀመሪያው ማለት ስለምትወጃት ለእሷ እያዳለች ምናምን አትበሉኝ እንጂ በቃ ከመጀመሪያው ምንም ነገር ሜካፕ አይነካካት የሆነ እንደዚህ እንትናትል በራሱ አለም በቃ ፍትት ያለች ልጅ ማለት ነው። እና ማን ነው አብረሽም ሲመጣም ቅጭ ያለ ነበረ፣ ታውቆታላችሁ። አሁን እኔ ሆነ ምተርክላችሁ ይሄን በፊት ከኛ ጋር የነበራችሁ ናችሁ። ሀብሉ አብረሽ ሲጀምር ብዙ ቪዲዮዎችን አብረው ሲሰሩ ከፍቅርዬ ጋር የነበራችሁትን ብቻ ነው እንጂ ይሄ አሁን በኋላ የመጣችው ግልግሎችን አይወክልም። ፍቅርዬና ይገኝ አብረሽን አብረው ሲሰሩ የምታውቁ ነበራችሁ ብቻ ናችሁ ይሄ የሚገባችሁ ማለት ነው። ለነገሩ እኮ እናንተ ሪከመንድ እያደረገው አሁን በጣም ብዙ የፍቅርና የአብረሽ ቪዲዮዎች በጣም እየወጡ ነው፣ ቫይራል አሁን ላይ ማለት ነው። ለምን እነማን ናቸው እያለ በቃ እንዴት ከመጀመሪያው እንትናለች የሚለው እያደረባቸው፣ ከሩታ ደጋፊዎች እራሱ ወደ አብርሽ እንትን ያሉሉ፣ ለምን የበፊቱ እየማረካቸው ማለት ነው። እና ለማንኛውም እንግዲህ ሁለት ፓርቲ ምርጫ ያደርጋል፣ ውድድር ያደርጋል። ከዛ ተሸናፊው ፓርቲ ለቀጣዩ ነው ቅስቀሳ የሚያደርገው እንጂ በወደቀበት አይቆጭም። ስለዚህ ማንም ለማንም ተሸናፊ አይደለም። በጎቹ ግን ሰከን በሉ። ለማንኛውም ቪዲዮ ላይ ሰብስክራይብ አድርጉ። እወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው።